የአብይ ስሌትና አብይ ጥቅምት 19 2014 ዓ.ም ምረት በባህር ዳር የክልል ርዕሳነ መስተዳድሮችን ሰብስቦ ጁንታውን በመደበኛ ሠራዊት መመለስ ስለማንችል ህዝቡ ይዝመት ሲል ክተጠራ። በወቅቱ የወጣው መግለጫ ቃል በቃል እንዲህ ይላል። ህወሃት የጀመረውን ሀገር የማውደምና የማፍረስ ተልዕኮ በመደበኛ ወታደራዊ አደረጃጀት ብቻ መቀልበስና መቅበር አይቻልም። መላውን የኢትዮጵያ ህዝብ በማነቃነቅና ባለቤት በማድረግ የሀገርን ህልውና ከሁሉ አቀፍ ጥቃት መከላከል ያስፈልጋል። አብይ ይህንን መግለጫ የጻፈበትን እስክሪብቶ በጨበጠበት እጁ ከአንድ ወር በፊት ማይክራፎን ይዞ የተናገረው ከዚህ ፍጹም የተቃረነ ነበር። የአዲስ ዓመት ዕለት በጎንደር አካባቢ ለተሰበሰበው ሰራዊት እንዲህ አለ ባለፉት መቶ ዓመታት ያልተገነባ እጅግ ዘመናዊ መከላከያ ሰራዊት ተገንብቷል። አየር ኃይላችን ባለፉት አርባ ዓመታት ከነበረው ብቃት በላይ እንዲኖረው ተሰርቶ ከፍተኛ ውጤት እያመጣ ኮማንዶ፣ ስፓርታ፣ አየር ወለድ ልዩ ልዩ የጦር ሰራዊቶች እየተገነቡ ነው። የአሁኑ ሽፍታ መለማመጃችን ነው። እንለማመድበታለን። እንዲህ ብሎ ያወራ ሰውዬ ነው እንግዲህ ይህንን በተናገረ በ49ኛው ቀኑ ጁንታውን በመደበኛ ሠራዊት ብቻ መቀልበስ አልቻልኩም ብሎ የደረሱልኝ ጥሪ ያቀረበው። ሆኖም ያ በመቶ ዓመት ተገንብቶ በአርባ ዓመት ተሰርቶ የማያውቀውንና በአንተ ወርቃማ ዘመን የተሰራው ሰራዊትስ የት ገባ ብሎ የጠየቀው አልነበረ። ሁሉም ክተት ዝመት እያለ የአገሪቱን አርሶ አደር ሊማግድ ተቻኮለ። ከአንድ ዓመት በፊት የሕግ ማስከበር ዘመቻ ብሎ በትግራይ የጀመረው ጦርነት ሰፍቶና ረዝሞ ሰሜን ሸዋ ሲደርስ የህልውና ዘመቻ የሚል ስያሜ የተሰጠው። በእርግጥም ነገሩ የህልውና ነበር። የአብይ አህመድና ታማኞቹን የስልጣን ህልውና አደጋ ውስጥ የከተተ ጥቅምና ጥላቻ ያሰባሰባቸውን ኃይሎች ያርበተበተ የብልጽግና ሹሞችን የደርግ ሰዎችን እጣፈንታ ሊያከናንብ የተቃረበ ፈተና ነበር። እናም የሀገሩን ሀብትና ሰው በሙሉ በዚህ የህልውና ዘመቻ ላይ አሰማራ። የወቅቱ የአብይ አህመድ ደረጃ ይህ ደርሶ እንደነበር የሚያሳየው በዓለም ፊት በሰላማዊ መድረክ በስፖርቱ ዓለም በጀግንነት የሚታወቀው ኃይሌ ገብረ ሥላሴ የእልቂት ባንዲራውን ይዞ ደብረሲና አፋፍ ላይ ሲታይ ነበር። ስለ ሰላም በሚሰብክ ኦሎምፒክ ላይ ክብረ ወሰን የሰበረው ኃይሌ የአንድን ንጉሥ ዙፋን ለማጽናት ጦር ሲሰብቅ እንደ ማየት ያለ አሸማቃቂና አሳዛኝ ነገር ያለ ባይመስልም፣ በዚያ ሰሞን ግን ሁሉም ነውር እንግዳ መሆኑ ቀርቶ ስለነበር ኃይሌም አንድ አምስት ሰው አላጣም በማለት ሰውን መግደል እንደሚፈልግ ሲናገር አስደናቂ አልነበረ። የአብይ አማሮችም እነታማኝ በየነ፣ ክርስቲያን ታደለ፣ ወርቁ አይተነው፣ የተለያዩ ቀሳውስትና ጳጳሳት ነቢያችን ያሉትን ጠቅላይ ሚኒስትር ስልጣን ሊያድኑ ሽለላና ቀረርቶን ተቀላቀሉ። እነዚህ ሰዎች ምንዝን ወያኔ ሲፎልልበት እያየን እንዴት ኖርን እንላለን እያሉ የሸለሉት የደብረ ብርሃንን አረቂ እየተጎነጩ ነበር። ወርቋይ ተኖ የተባለው ነጋዴ ደግሞ በሀገሪቱ ባህል ተሰምቶ ታይቶን በማይታወቅ ደረጃ ከወራት በፊት የባህር ዳሩ ቄስ እንደተናገረው ሁሉ የሰው ስጋ እንደ ፍየል ተጠብሶ እንዲበላ ቀሰቀሰ። አንዳርጋቸው አርጋቸው ጽጌ የተባለው እንግሊዛዊ ደግሞ በአረመናዊ ጭካኔ ግደሉ አለ። ካሳይ ጨመዳ የተባለው የመንግሥቱ ኃይለማርያም ጀኔራል በበኩሉ በስመ አብ ብላችሁ አማት ቡና ተኩሱ ሰው ግደሉ በማለት የሰውን ልጅ እንደ በከልና ሙከት በየቦታው የሚታረድ አደረገው። አንገት የሚያስደፋ ጊዜ ነበር። ፊልም ሰሪው፣ ሙዚቀኛው፣ ዳንሰኛው ሁሉ የጥላቻ አንደበቱን እንጥሉ እስኪታይ ከፍት ጀመር። የደርግ ካድር የነበረው ታማኝ በየነ ብቻ ሳይሆን ደበበ እሸቱም ኢሰፓዊ በቀሉን ይዞ ብቅ አለ። ጅብ ከሚበላ በልተኸው ተቀደስ የሚለውን ንግግሩንም ኢቲቪ ደጋግሞ አስተላለፈለት። በሀገሩ ባህል ተሰምቶም ታይቶም በማይታወቅ ደረጃ የሰው ልጅ ጠብሶ መብላት እንደሚገባ ይደረግ የነበረው ቅስቀሳ ተባብሶ ቀጠለ። ሰዎቹ ልክ እንደ ወሉ ሕዝብ የሰሜን ሸዋ ገበሬን የእነሱን የእልቂት ጥሪ ባለመተባበሩና የሥልጣን ዕድሜያቸውን ለማራዘም ባለማገዙ በቴሌቪዥንና በሬዲዮ ሊሰድቡት እየዳዳቸው ነበር። በእርግጥ ገበሬው ጥቅሙንና ጉዳቱን ያውቃልና በሙሉ ልብ ተባብሯቸዋል ማለት አይቻልም። እዚህ ላይ በመንዝ መሃል ሜዳ የተከሰተውን አንድ ነገር ማስታወስ ተገቢ ይሆናል። ህዳር 11 2014 ዓ.ም ከሸዋ ቆላማ ክፍል ወደ መንዝ የሚያስወጣውን መንገድ የተያያዘው የትግራይ ሰራዊት ከመሃል ሜዳ መግቢያ በኩል ጓሳ ከተባለ ቦታ ደረሰ። ጓሳ ከ400 ዓመታት በላይ በህዝብ ሲጠበቅ የኖረ የተፈጥሮ ጥብቅ ስፍራ ነው። ሰራዊቱ በአካባቢው ሲደርስ አርሷአደሮች የደቡብ ገብስ አጨዳውን አገባደው የምሳ ሰዓታቸው ላይ ዳቦና ጠላቸውን ከበው ተቀምጠው ነበር። አርሷአደሮቹ ሁሉም በሚባል ደረጃ ታጣቂዎች ናቸው። ቤልጂግና ምንሽር ቢሆንም ጠመንጃም አላቸው። እንደ ውጭ አገር ወራሪ ጦር እንደ ደርቡሽና ጣሊያን ተደርጎ የተነገራቸው የትግራይ ሰራዊት አጠገባቸው ሲደርስ ከመተኮስ ይልቅ ማጉረስን ነበር የመረጡት። ከጠላው እንዲጠጡ ከዳቦ እንዲበሉ የትግራይ ሰራዊት አባላት ጠየቁ። ሆኖም ታጣቂዎቹ ፈቃደኛ አልሆኑም። ይልቁንም ፍየል ወይ በግ እንዲሸጡላቸው በመጠየቅ ገዝተው አብስለው በሉ። አርሶ አደሮቹ ባቀረቡት ማብስያና ማብሲያና መብያ የታረደው ፍሪዳ ተበልቶ አርሶ አደሮቹ ባቀረቡት ማብሲያና መባያ የታረደው ፍሪዳ ተበልቶ ካለቀ በኋላ ወታደሮቹ አጨዳውን በመጠኑ አገዟቸው። ከዚያም አመሻሽ ላይ ወደ መሐል ሜዳ መሄድ እንደሚፈልጉና መንገዱን እንዲያሳዩአቸው ጠይቀው ትብብራቸውን አገኙ። ወደ አንድ ሰዓት አካባቢ መሐል ሜዳን የትግራይ ሰራዊት ተቆጣጠረ። በዚህ ጊዜ የአብይ ጄትና ድሮን እንደ ጭላዳ ያሉ ብርቅዬ እንስሳት ያሉበትን የጓሳን ጥብቅ የተፈጥሮ ቦታ ታደባየው ገባ። አራት መቶ ዓመታት ያለ አንዳች ጉዳት በትውልድ ቅብብሎሽ የዘለቀው ጓሳ ጋየ። የትግራይ ሰራዊት በዚያ መሄዱን ስለሰማ ነበር ያን ድብደባ ያካሄደው። ምናልባት በዚህ ተፈጥሯዊ ስፍራ ተፍሯል ብሎ አስቦ ነው በዕውር ድንበር ያንን ውድመት ያካሄደው። የአማራ ክልል የአካባቢና ደን ጥበቃ ባለሥልጣን የደረሰውን ጉዳት በገንዘብ ሲተምን 26 ሚሊዮን 331805 ብር ይሆናል ብሏል። ይህንን ጥፋት የፈጸመው ሕወሓት ነው እንዳይሉ የአካባቢው ሕዝብ ውድመቱ በጀትና ድሮን እንደተፈጸመ ሕወሓት ደግሞ እነዚህ ትጥቆች እንደሌሉት ያውቃል። በዚህ ጊዜ ምን ብለው ሪፖርት አወጡ? ሕወሓት በከፈተው ወረራ ሳቢያ በማለት ገለጹ። ሕወሓት አሁን ደግሞ ማለት ቢያቀታቸው፣ ሕወሓት በከፈተው ወረራ ሳቢያ ተቃጠለ አሉ። በዚህ ቦታ ላይ ለተከታታይ ሰዓታት በፈጸመው ድብደባ ከአጣዬና አካባቢ ተፈናቅለው በእርግቢ ተብሎ በሚጠራው አካባቢ የሰፈሩ እናቶችና ህፃናትን በድሮን ጨፈጨፋቸው። በሞርታርና በመድፍ አረገፋቸው። በዚህ ሁኔታ ከሞቱ ሰዎች ውስጥ አንድ የልብ ጓደኛዬ ቤተሰቦቹ የሚገኙበት ነበር። የሆነ ሆኖ የትግራይ ሰራዊት መሃል ሜዳ ከተማ ገባ። ሰራዊቱ የደረሰው በሚካኤል ንግስ ዋዜማ ነበር። የህዳር ሚካኤል እንደ ጥምቀት የሚከበርባት ከተማ ነች። መሃል ሜዳ ከሁሉም የመንዝ አካባቢዎች የተውጣጡና ከደብረ ብርሃንና ከአዲስ አበባ የሚመጣ ምዕመን የሚታደምበት ትልቅ ንግስ ነው። ግን የጸጥታ ሁኔታ በአንድ ጊዜ ተገለባበጠ። የከተማዋ ፖሊስ ወይ ወደ ገጠር ገብቷል፣ ወይ ሲቪል ለብሶ ከማህበረሰቡ ተቀላቅሏል። በከተማዋ በሚገኙ ማረሚያ ቤቶች ውስጥ ያሉት ፍርደኞችም እስር ቤቱን ሰብረው ወጥተዋል። ነገር ተደበላለቀ። በዚህ ወቅት ነው የትግራይ ሰራዊት አባላት በከተማው በመዘዋወር በድምፅ ማጉያ ህዝቡ ወደ ንግሱ እንዲሄድና የጸጥታውን ሁኔታ እነሱ እንደሚቆጣጠሩት ገለጹ። ህዝቡም ቅዱስ ሚካኤል ይጠብቀን ብሎ ወደ ቤተ ክርስቲያን ሄደ። በንግስ ስነ ስርዓቱ ላይ በየአመቱ የተለመደ ነገር አለ። ሕዝበ ክርስቲያኑ ስለት ያስገባል። ዘንድሮም አቶ እንትና ቅዱስ ሚካኤል የልቤን አድርጎልኛልና ይህን ያህል ብር ሰጥቻለሁ ብሏል። የሚናገረው አስተባባሪ እንዲህ ባለው ሁኔታ ሲናገር ቆይቶ ከትግራይ የመጡት ወንድሞቻችን አገራችንን ሰላም ያድርግልን ብለው አንድ ሺህ ብር ሰጥተዋል አለ። በዚህ ወቅት አካባቢ በዕልልታ ተጥለቀለቀ። ይህ መረጃ በቦታው በነበሩ ዘመዶቼና አብሮ አደጎቼ ያገኘሁት ነው። በደብረ ብርሃን ከተማ ደግሞ የሆነው ሌላ ነው። የትግራይ ሰራዊት የሰሜን ሸዋ መናገሻ በሆነችው በዚህ ከተማ አቅራቢያ ሲደርስ መንግስት በሁሉም አካባቢ ያሉ የትግራይ ተወላጆችን እያሰረና እየገደለ ነበርና በደብረ ብርሃንም ይሄው እንዲሆን ትዕዛዝ አስተላለፈ። በከተማ የሚኖሩ የትግራይ ተወላጆችን እንዲያስር ለከንቲባውና ለከተማው ፖሊስ አዛዥ ትዕዛዝ ተሰጣቸው። በከተማ ውስጥ የሚገኝ ከትግራዊ ጋር የተዋለደ አማራ ሳይቀር ተለቀመ። ለአመታት አብሮ የኖረን ህዝብ እንዲህ ሲያሳድዱት ያስተዋሉና ነግበን ያሉ ሰዎች ድርጊቱን ተቃወሙ። ከዚያም ከንቲባውና ፖሊስ አዛዡ እያጣራን እንለቃለን ብለው ያሰሯቸውን የትግራይ ተወላጆች መፍታት ጀመሩ። በዚህ ጊዜ ራሱ ከንቲባውና ፖሊስ አዛዡ እንዲታሰሩ የሚያደርግ ትዕዛዝ ከፌዴራል ደህንነት ኃላፊው ተመስገን ጥሩነህ ተላለፈና ከአዲስ አበባ የሄዱ ሰዎች እነዚህን አመራሮች አሰሯቸው። በአጋጣሚ የፖሊስ አዛዡ ስሙ ታየ ሀብተ ጊዮርጊስ የሚል ስም ያለው ነበር። ከዚያም የአባቱ ስም እንደሚያመለክተው ትግሬ ነው እያሉ በነ ኢሳት ዜና አሰሩበት። ከጥቂት ቀናት በኋላ ግን ሁለቱም ስራቸው ነፃ አወጣቸው። ልብ ላለው ሰው በደብረ ብርሃንና በመሃል ሜዳ የሆነው ነገር ብዙ መልእክት ያለው ነበር። ህዝቡ ምን ያህል ሰላምን አብዝቶ እንደሚወድ ምን ያህልም ከልሂቅ እንደራቀ፣ ጦርነቱ መንግሥትና ግብረ አበሮቹ እንደሚሉት የወራሪና የተወራሪ ሳይሆን የእርስ በርስ እንደሆነ፣ አብይና የእሱ አማሮች በፈለጉት ልክ ጦርነቱ በአማራ ሕዝብ እንዳልተደገፈ፣ ጥቂት ቢሆንም ለሐቅና ለያዙት ኃላፊነት ተገዝተው በሰከነ መንፈስ የሚሠሩ አመራሮች እንደነበሩ ወዘተ የሚጠቁም ነበር። የሆነ ሆኖ የሸዋና የወሎ አርሶ አደር የእልቂት ጥሪ ተቀብሎ የእነሱን ገንዘብና ስልጣን ለማዳን ብሎ አጉል መዋደቅ ውስጥ ለመግባት አልፈለገም ከትግራይ የመጡትን የሰራዊት አባላትም እንደ ጠላት ቆጥሮ አላሳደዳቸው አርፎ ሰብሉን ሲሰበስብ ነበር ይልቁንም መንገድ እያሳየ እያበላ እያጠጣ አዲስ አበባ አፍንጫ ስር አደረሳቸው ይሁን እንጂ ህዝቡ ቡቲክ ገብተው ልብስ የሚዘርፉ ግሮሰሪ ሰብረው መጠጥ የሚወስዱ መንገድ ላይ ሰው አስቁሞ የሞባይል ስልክ የሚነጥቁ የትግራይ ወታደሮችን ሲመለከት መበሳጨቱ አልቀረ። እንዲያም ሆኖ አብይና የሱ አማሮች የትግራይን ሰራዊት ጭራቅ አድርገው አስቀድሞ ተናግረው ስለነበር ህብረተሰቡ የመጠጥና የልብስ መዘረፍን እንደ ትልቅ ጥፋት ሊወስዱ አልቻለም። ምክንያቱም አርሶ አደሩም ሆነ ከተሜው የጠበቀው የትግራይ ሰራዊትን እያስወጣ በመደዳ የሚጨፈጭፍ ሰው የተባለን ፍጡር በሙሉ የማይምር አድርጎ ነበር። በዚህም ምክንያት የደረሱ ጥፋቶችን እንዳሰብኑ አይደለም ብሎ አቅልሎ እንዲያያቸው ረድቶታል። በሸዋሮ ቤት በኩል ወደ ደብረ ሲና እያጠቃ የነበረውን የትግራይን ሰራዊት የሚከላከለውን ጦር ከሚያዘው አንድ የአብይ ኮማንደር እንዲህ የሚል መረጃ አገኘው። የእግረኛ ሰራዊታቸው የሚቻል አይደለም፣ ግን ድሮናችን አላሰረፋቸው ምንም እንዳይንቀሳቀሱ ተደርገዋል። ወደኋላም ወደ ፊትም መሸሽ አልቻሉ። ከሰንበቴና አጣዬ የማረኳቸውን የኛ ወታደሮች ጭነው ሊሄዱ ሲሉም የፕሮፖጋንዳ ስራ እንዳይሰራባቸው ብለን ከነመኪናቸው የራሳችንን ወታደሮች አጋይተናቸዋል። ትናንት ብቻ ዘጠኝ ድሮኖች ቀኑን ሙሉ ሲዋጉን የዋሉት ሲል አብራራል። በእርግጥ አብይ በዚህ ግንባር ዋና መፋለሚያው ድሮን ነበር። በአንድ ጊዜ አስር ድሮኖችን ያሰማራበት የውጌ ዓለትም ነበር። የትግራይ ሰራዊት በጭፍራ በኩል ሚሊን ለማቋረጥ ያደረገው ጥረት ሙሉ በሙሉ የከሸፈው በዚሁ በድሮኖች በተፈጸመበት ጥቃትም ጭምር ነው። በዚህ ግንባር የነበረው የትግራይ ጦር የከፋ ሽንፈትን ተከናንቧል። አንድ የአብይ ሰራዊት አዛዥ የሚከተለውን አለ። ወያኔ ወደ ሚሊያ ያዘመተችውን ሰራዊት ወደ ጎንደር አሰማርታ ወደ ሰሜን ሸዋ የምታደርገውን ማጥቃት አስፈታ ብትመጣ ኖሮ በማግስቱ ዚምባብዌ ነበርን። የሰሩት ወታደራዊ ስህተት ጠቅሞናል። በተለይ ሚሌ ላይ እኛ በመሳሪያ እነሱ በሰው ገላን የተዋጋ ነው። ከታች ሜካናይዝድ ከላይ ድሮን አቀናጅተን ነው የጨረስ ናቸው። በእርግጥም እውነት ይመስላል። የትግራይ ወታደራዊ ኮማንድ ጠንካራ ተዋጊዎቹን በዚህ አስቸጋሪ በረሃ ላይ አስገብቶ አስጨርሷል። የብልጽግናው አዛዥ ካለው በተጨማሪ ውሃ ጥምም ጥሩ የውጊያ መሳሪያ ሆኖ ተፋልሟል። የትግራይ ሰራዊት ለአንገብጋቢ ውሃጥም ተዳረገ። በቦቴው ውሃ ለማቅረብ ሲሞከር ቦቴው በድሮን ይመታል። ምግብ ለማድረስም ቁስለኛ ለማውጣትም ሰራዊት ለመጨመርም አቃተ። የሦስት ሀገራት ድሮን አሰማራ። የኢራን ሙሃጅሪ ሴክስ፣ የቱርክ ባይካትራ ቱቢቱ፣ የቻይና ዊንግሎንግ ዋንና ቱ ከአስመራና ከደብረ ዘይት እየተነሱ የትግራይ ሰራዊት የአቅርቦት መስበር ተቆጣጠሩት፣ የቀረበውንም አወደሙት። አብይ ከኢራን ድሮን ያገኘው በቀጥታ ገንዘብ ከፍሎ ነው። ኢትዮ ቴሌኮምን ሽጦ ያገኘውን 800 ሚሊዮን ዶላር ለዚህ አውሎታል። የዓለምንም የሀገሩንም የፈጣሪንም ሕግ በመጣስ የተመሰከረለት የኢትዮጵያው ጠቅላይ ሚኒስትር የተባበሩት መንግስታትን ክልከላ ጥሶ ከኢራን መሳሪያ ሲገዛ አላመነታም። ከቱርክ መንግስት ደግሞ በዱቤ አግኝቷል። የቻይናውን ድሮን የተባበሩት አረብ ኤምሬት አልጋወራሽ ቢን ዛይድ ነው የከፈለለት። ይህ ሁሉ መረጃ ወደ ሰችዌ ሽሩም ይመጣ ነበር። ከመረጃዎች አንዱ ላከልና ይህንን ክፍል ልቋጨው። የትግራይ ሰራዊት ሰሜንና ደቡብ ወሎን በአብዛኛው ተቆጣጥሮ ከያዘ በኋላ በደሴ ከተማ 60 ሺህ ሊትር የሚገመት ነዳጅ አገኘ። የጦርነቱን የሎጂስቲክ ክፍል የሚመሩት የህወሓት ከፍተኛ ባለስልጣናት የቀድሞ ታጋዮች ናቸው። እነዚህ ኃላፊዎች ነዳጁን ወደ ትግራይ ለመውሰድ መቀሌ የሚገኙና በጦርነቱ ምክንያት የቆሙ የነዳጅ መጫኛ ቦቴ ያላቸውን ሰዎች ተጠየቁ። ባለቦቴዎቹ ብር ክፈሉን አሉ። የህወሓቶች ምላሽ ገንዘብ የለንም የሚል ነበር። የተሽከርካሪዎቹ ባለንብረቶች በአንድ ቦቴ ከምናመጣው ነዳጅ ላይ ሰማንያ ሊትር እንውሰድ የሚል አማራጭ አቀርቡ። የአመራሮቹ ምላሽ ግን አዎንታዊ አልሆነም። ሰማንያ ሊትር ለአንድ ቦቴ አንከፍልም ብለው፣ ከጥቂት ሳምንታት በኋላ ብልጽግና ደሴ ሲመለስ ነዳጁን ሳይጎድል አገኘው። ያየሰው ሽመልስ። ይቀጥላል።